አንዲት ልጅ እናቷን ለመጠየቅ ከውጭ አገር ወደ ኢትዮጵያ ትመጣለች። እናም እናቷን ልታልብስና ልታስጌጥ ወደ አንድ የልብስ መሸጫ ፎቅ ይዛቸው ትወጣለች። እናቲቱ ከዚህ በፊት እንደዚህ ዓይነት የገበያ ማዕከል ተመልክተው የሚያውቁ አይመስሉም። በዙሪያቸው ያለውን ነገር ካዩ በኋላ ወደ አንዲት ስጎራ ይላል። ከገቡም በኋላ ልጅቱ ለእናት ይሆናል የምትላቸውን እቃዎች ማምረት ትጀምራለች። እናቲቱ ከዚህ በፊት መስታወት ተመልክተው ያውቁም ነበር። እና መስታወቱ ፊት ለፊት ራሳቸውን ሲመለከቱት ደንገጥ ብለው ከወንበራቸው ተነሱ። እች ማናት? እቺ አንቺ ነሽ እኮ ማየ። እኔ ነኝ፣ ተመልከኝ። አየሽ እኔ ነኝ። እቺ ያስቀያሚ ሴት እኔ ነኝ። ምን ነው ማየ? ለምን እንደዚህ ያልሽ? ምን ሆነሽ ነው? ለአባትሽ አዘንኩለት። ማለት እኔን ወዶ መኖሩ ነዋ። እንዴት? እኛ እናት መልካቸውን በተመለከቱ ጊዜ ጠሉትና ፈረዱበት። በዝግታ ሲያስቡ ደግሞ ራሳቸው የገፉትን ማንነት የተቀበለውን የባላቸውን ፍቅር አሰቡ። ሁላችንም ብንሆን ራሳችንን ለብዙ ዘመናት አልተቀበልነውም፤ ራሳችንም ተጸይፈናል። ነገር ግን ራሳችን ለራሳችን የተጠየፍነውንና ያልተቀበልነውን ያልተቀበልነው ማንነት እግዚአብሔር አምላክ እንደተቀበለ ስናስብ ፍቅሩ እጅጉን ደንቆናል። እኛ እናት ባሌ ስለ እሴቴ ሳይሆን ስለ ማንነት የወደደኝ ወዳጄ ነው ብለው የባላቸውን ፍቅር በልባቸው ከእንደገና አተሙት። እኛም ራሳችንን በቅጡ ስናየውና ቀና ብለን የእግዚአብሔር አምላክን ደግሞ ፍቅር ስንመለከት ልባችን በቅዱስ ሐዘን አይኖቻችንን በጸጋ እንባ መርጠብ ይጀምራል። በእውነት ስናስበው እግዚአብሔር አምላክ ያሳዝናል። ሐዘናችንን ከእርሱ ጋር ደስታችንን ከዓለም ጋር የምናሳልፈውን እኛን መውደዱ ያሳዝናል። ልባችን በክፋል፣ አንደበታችን በርግማል ተግባራችን በርኩሰት የተሞላውን እኛን መፈለጉን በእውነቱ ያሳዝናል። እኛ ሰዎችን ለመወደድ ምክንያታዊ አለን። እኛ ሰዎችን ለመወደድ መስፈርት እናበጃለን። እኛ ኃጢአተኞቹን እንሳለን፣ ኃጢአተኞችን እንገፋለን። ንጹህ እግዚአብሔር ግን ወደ ራሱ ይጠራናል። እኛ የጋራ ግብር ያለን የጋራ ርኅራኄ ግን የለንም። እግዚአብሔር አምላክ ግን ከስራችን የተለየ ቢሆንም በምሕረቱ ግን ከኛ ጋር እንዲህ ወደደን። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በኋላ የምንሰራቸው ስራዎች እንዲደርሷችሁ ቤተሰብ ይሁኑን፣ ሰብስክራይብ ያድርጉ። እናመሰግናለን። ለደ ጌታ ምን አድርጊለት ነው ብዘምርለትን ያንስበታል ይሄ።